ያደረግነው በየትኛውም ነገር እኛ አልጸደቅም። የመጀመሪያው ነገር እሱ ነው። አሁን እኛ ባደረግነው በማንኛውም ነገር ስንል ጥያቄ ያለው እዚህ ጋር ስለሆነ ጥምቀትን ያካትታል ወይስ አያካትትም? ሶ መጽሐፍ ቅዱስን ስንመለከት በእምነትና በጥምቀት መካከል እንደኛ የሁለትና እና የሶስት ወር ልዩነትም የለውም፣ የስድስት ወር ልዩነት የለውም። በቤተክርስቲያን ታሪክም እስከ ሶስት ዓመትም የሚያስተምሩ ሰዎች አሉ። ሶ ግን በዛው የጥምቀቱ እንትን ላይ የሐዋርያ ስራ ታሪክ ላይ ስንመለከት ያመነሰው ወዲያው ነው የሚጠመቀው፣ ያመነሰው ወዲያው ነው የሚጠመቀው። ስለዚህ ጥምቀት የማን ስራ ነው ነው ጥያቄ። አሁን ጥምቀት የማን ስራ ነው እግዚአብሔር ራሱ ክርስቶስ ራሱ የሰጠው ነገር እንደመሆኑና ያ ከሕግ ስራ እንትን ከሕግ ስራ አንጻር ሊቆጠር የማይገባው ነገር ስለሆነ ክላሲካሊ ፕሮቴስታንቱ የሚያስተምረው እሱ ስለሆነ ማለት ነው ስለሆነ የሰው ስራ ተብሎ አይቀመጥም የሚል ሐሳብ ይነሳል። ታዲያ ኢንስትሩመንታል ኮዝ ነው። እግዚአብሔር ለኛ የሰጠው የሱ ኢንስትሩመንት ነው። የኛ ኢንስትሩመንት ጥምቀት አይደለም። የኛ ኢንስትሩመንት እምነት ነው። እኛ በእምነት ያንን የሰጠውን ጥምቀት እንቀበላለን። አውግስቲኖስም ያንን ያነሳል። ከዛ ከሱ በፊት የነበረው አባቶች እሱን ያነሳሉ። መጽሐፍ ቅዱስ ሲናገር ደግሞ ያምን የጠመቀ ይድናል ከሚለው ጀምሮ እምነት፣ የኃጢአት ስርየት፣ ንስሐ ምና የሚባሉ ነገሮች አንደኛ ጴጥሮስ ላይ ስትመለከቱ ጥምቀታው ምሳሌ ሆኖ ያድነናል ሲል ጀስት ጥምቀቱ ያድናል አይነት አይደለም። ነገር ግን ምሳሌ ነው። በምሳሌነቱ እንደሚያድን ደግሞ ተነግሮናል። ያ ማለት አምነን የምንተባበርበት ነው። ሶ አንድ ሰው የሚያጸድቀውን ያንን እምነት ማመኑን እግዚአብሔር በሰጠው ከየትኛውም ስራ፣ እስቲ ቆይ እንዲህ ላድርግ ብሎ አንድ ሰው ሊያደርገው ከሚችለው ስራ ከህግ ስራም ስለማይመደብ ማለት ነው። መጽሐፍ ቅዱስም አይመድበውም፣ ፕሮቴስታንቱም አይመድበውም። ሶ እንደ ህግ ስራ ሳይሆን እግዚአብሔር ራሱ የሰጠው ኢንስትሩመንት እንደመሆኑ አንድ ሰው ሲጠመቅ እያደረገ ያለው ያ የሚያጸድቀውን እምነት ማመኑን እየመሰከረ ነው። ስለዚህ ከጀስቲፊኬሽን ጋር ቢያያዝ ምንም ችግር የለውም፣ የሚል ሀሳብ አለ። ቢያያዝ ይያያዛል፣ ከጀስቲፊኬሽን ጋር የሚል ሀሳብ አለ። ያን የሚሉበት ምክንያት ምንድን ነው? እንደዚህ የሚሉት ወገኖቻችን ከዚህ ከሂስቶሪክ ፕሮቴስታንቱ አንፃር ማለት ነው። ኦኬ ወደ ሌላው እምነት አልሄድኩም። ነገር ግን ይህንን የሚል ወገኖቻችን የሚያነሱት ጥምቀት ራሱ የሰው ስራ አይደለም በሚለው ሳቤ ነው። ጥምቀት የሰው ስራ አይደለም፣ የእኛ ስራ አይደለም በጭራሽ ብለው ነው የሚያምኑት እነዚህ ሰዎች። ኦኬ የእግዚአብሔር እንጂ የእኛ ስራ አይደለም ብሎ ካመነ አንድ ሰው በዛ መንገድ ቢቆጥረው፣ ሌላኛው ጥምቀትን ምናልባት ከሳንክቲፊኬሽን ጋር አያይዞ የሚያነሳው ሰው ደግሞ ሊቃውሙ አይችልም አይቃውሙም፣ ሲቃውሙትም አንመለከትም። ሶ ግን ቦታው የቱ ጋር ነው የሚለው ስቲል አከራካሪ ነው፣ የተሰማ ተር ኦፍ ዲቤት። ሌላው ከሳንክቲፊኬሽን ጋር ይላል። ለምን ሲባል ክርስቶስ የሰጠውን ትዕዛዝ አክብሮ የመፈጸም ጉዳይ ከመሆኑ የተነሳ ይህን ምስጢር ስንቀበል ክርስቶስን የመምሰል ጉዞ የጀመርንበት ነው። ይሄ ደግሞ ከባፕቲስት ትራዲሽን የሚነሳው ሀሳብ ማለት ነው ያ የጀመርንበት ደቀ መዝሙርነትን የጀመርንበት ጉዞ። ስለዚህ ኢኒሽቶሪ ራይት ከመሆኑ የተነሳ አንድ ሰው አንድ ክርስቲያን ይዞ ያንን ይዞ ያንን አምኖ ኦሬዲ ክርስቶስን አምኖ ወንጌሉ እንደተቀበለ የሚያሳይበትም ከመሆኑ የተነሳ የኃጢአት ስርየትና ንስሐ አሁንም ቶማስ ማስራንን ስትመለከቱ ምናምን ሲምፕሊ ባፕቲስት ቴዎሎጂያንስን ስትመለከቱ እሱን ስለሚያነሱ ማለት ነው። ስለዚህ ክርስቶስን እየመሰልን የምንሄድበት አንዱ እንትን ነው ነው አንዱ ፓርት ነው ስለዚህ እንደውም ወደ ሳንክቲፊኬሽን ቢመጣ የተሻለ ቦታ ያገኛል ይላል ሶ ሳክራመንቱ እንደ ሳክራመንት የሰው ስራ አይደለም የእግዚአብሔር ስራ ነው ከሚለው አንፃር ነው እየተነሳ ያለው ከሁለት አንዱ ውስጥ ቢገባ ለእኔ ምንም ችግር የለውም አሁን የእኔን አቋም ሳስቀምጥ ደግሞ ከሁለቱ አንዱ ውስጥ ቢገባ ለእኔ ችግር የለውም ምክንያቱ ደግሞ ምንድን ነው ሳንክቲፊኬሽንና ጀስቲፊኬሽንን ልትለዩቸው አትችሉም ልትነጣጥሏቸው አትችሉምና አደለ በእኛ ቴዎሎጂ ውስጥ ጀስቲፊኬሽን እና ሳንክቲፊኬሽን ሊነጣጠሉ የማይችሉ ነገሮች ናቸው፣ ግን ይለያያሉ። አንድ አይደሉ። ጀስቲፊኬሽን ማለት ሳንክቲፊኬሽን ማለት ስላልሆነ ጀስቲፊኬሽን ቅጽበታዊ ስለሆነ ሳንክቲፊኬሽን ኦንጎይንግ ፕሮሰስ ስለሆነ ማለት ነው። ስለዚህ ሰው ራሱን እየቀደሰ ለእግዚአብሔር እየሰጠ ክርስቶስን እየመሰለ በእግዚአብሔር ጸጋ እሱም በዛው በጸደቅበት እምነት እየሰጠ የሚሄድበት ጉዳይ እንደመሆኑ ሁለቱ የሚነጣጠሉ ጉዳዮች ስላልሆኑ፣ አይ እኔ እዚህ ጋር አስቀምጠዋለሁ እኔ እዚህ ጋር አስቀምጠዋለሁ የሚለውን እንዲሁ ልንነጋገርበት እንችል ይሆናል ነገር ግን ያን ያህል የሰፋ ልዩነት የሚያመጣ ነገር ስላልሆነ፣ አይ ከጀስቲፊኬሽን ጋር ቢቀመጥ ይሻላል የሚሉ ሰዎችም ያንን ሚንስ ኦፍ ጀስቲፊኬሽን ብለው እየጠሩት ስላልሆነ አንድ፣ ሁለተኛ እንደ ካቶሊክ ማለት ሮማን ካቶሊክ እንደዛ ብለው ስለሆነ የሚጠራው እንደዛ ብለው እየጠሩት ስላልሆነ፣ ሚንስ ኦፍ ጀስቲፊኬሽን ነው እያሉ ስላልሆነ፣ ኦኬ ከጀስቲፊኬሽን ጋር ሊያያዝ ይገባል የሚሉት የእኛዎቹም ደግሞ በእንትን በዚህ በባፕቲስቱ ትራዲሽንም ሳይድ ያሉ ሰዎች ደግሞ አይ ከጀስቲፊኬሽን ጋር ሊያያዝ አይገባም ቢሉም አይ ጥምቀት እኮ የሰው ስራ ነው፣ እንደ ሕግ ስራ ነው ሊቆጠር የሚገባው እያሉ ስላልሆነ፣ ስለዚህ በሁለቱም ሳይድ የተወጠረ ገመድ ስለሌለ አከራካሪ የሆነ ነገር አይደለም። ያን ያህል ሲምፕሊ ተወያይተንበት አይ እኔ የማምነው እንዲህ ነው ተባብለንበት ምናምን ከሁለቱ አንዱን የማመን መብት አለህ እንዳለህበት ዲኖሚኔሽን ነው። ፖይንት ይፍራውል። ተባረክ ቃሌ ጥያቄ ነበር ገስት ስለገባ አሬዲ አይ ጥያቄስ እኔ ኦርቶዶክስ ነኝ ያው ማወቅ የፈለግኩት የሆነ ቤት ተጠይቄ ለዛነው ነው እናንተ ትረዱኛላችሁ ብዬ የመጣሁት ኢየሱስ ክርስቶስ ለእናንተ ስል ተሰቅያለሁ የሚልበት የመጽሐፍ ቅዱስ ክፍል አምጡልኝ ብለው ነው እና ብዙ ሰው ይጠየቀኝ ና ምናልባት እናንተ የምታውቁበት ቦታ ካለ እንድትነግሩኝ ብዬ ነው የመጣሁት። ማለት ለእናንተ ገብተዋል ማለት የጠየቁ ጥያቄ ይገባቸዋል ብዬ እረዳለሁ። ሙስሊሞች ናቸው የጠየቁ። እንደዛ ነው የጠየቁ፣ ቃል በቃል ምናምን ብለው ነው የጠየቁ። ማለት እኛ የተለያዩያቄዋምንድነትችን ኢየሱስ ክርስቶስ ለእናንተ አይጣት እኔ ተሰቅያለሁ የሚልበት የመጽሐፍ ቅዱስ ክፍል ነው የተጠየቅ ነው። እኛ ብዙ የመጽሐፍ ጥቅሶችን አሳይ ወደ ሮሜ ሰዎች የቅዱስ ጳውሎስን ክፍል ነግረናቸዋል፣ ግን ያው እነሱ ባይልስ እነሱ እንዳሰቡት ጽፎት ቢሆንስ የሚባል ነው መልስ የሰጡን። እና ምናልባት እናንተ የምታውቁበት የመጽሐፍ ቅዱስ ክፍል ካለ፣ ብዙም የመጽሐፍ ቅዱስ እውቀቱ ስለሌለኝ እንደኔ ማለት ነው። ያው አይ ማብራሪያ አልፈልግም ስትል ነበረ መጽሐፍ ቅዱሳችን ደግሞ በማብራራት የሚመለስ ነገር ነው። ምክንያቱም ዝም ብዬ አንድ ነገር ብነግር ኢየሱስ መጽሐፍት ሁሉ ስለ እኔ ነው የሚያወሩት ብሏል። ገባህ? መጽሐፍት ሁሉ ስለ እኔ ነው የሚያወሩት ካለ አለቀ። መጽሐፍትን የሚያወራው ሁሉ ስለሱ እሱ ካወራ ምንም ያለመቀበል አይችሉም። ለማንኛውም ወደ ሙሌ ልሂድና እና ከዛ ጠቃላይ ማለ ችግር የለም እንነግርሃለን አለ ሙሌ። ሙሌ የለም እንዴ? እንሽ ቃሌ ሙሌ የለም። አንተ ቀጠል። በቃ ኧረ እልፍ ጥቅስ ማምጣት ይቻላል፣ ግን እንደው ያው ከስር ጻፈ ለራሱ ነፍሴን ስለበጎቻ እኖራለሁ ብሎ ተጠበቀ ቀደሙኝ ምን ልበለው። ዮሐንስ 3:14ም ላይ እሱን ነበር ለአነሳ የነበረው ደግሞ ለአነብልህ የነበረው ማለት ነው። ሶ ጌታ ኢየሱስ ክርስቶስ በተደጋጋሚ ነው የተናገረው ያንን ማለት ነው። በተደጋጋሚ ይህም በገዛ ዘመኑ ምስክርነቱ ነበረ ተብሎ እስኪቀመጥ ድረስ ማለት ነው። ኦኬ፣ ስለዚህ ምንድነው የሰው ሰዎችን ላድን መጥቻለሁ ሲል ከምድር የሚያድናቸው ብሎ ማየት በጣም መልካም ነው ብዬ አስባለሁ። እሱኛውን ነገር ማየት ነው የሚያስፈልገው። ስለዚህ ለጥያቄያችሁ ለሞት ነው የመጣሁት፣ አረ በሰፊው ነው ያለው ኢየሱስ። ለምሳሌ የዮሐንስ ወንጌል ላይ እንመልከት። ዮሐንስ ወንጌል ምዕራፍ 3ን ስንመለከት ከመንፈስ የተወለደ ማን ነው ለሚለው ጥያቄ ኢየሱስ መልስ ሲሰጥ ያንን የተናገረው ስለዚህ እንደዚህ በማለት ይናገራል። በእርሱ የሚያምን ከፍ ልበልልህ፣ ከቁጥር 13 ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ኢየሱስ የተወለደ ብቻ ሳይሆን ከሰማይ የወረደ ነው። አንድ ሁለተኛ እርሱም በሰማይ የሚኖር የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር አላከውምና በእርሱ በሚያምን አይፈረድበትም። ኦኬ በሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል በማለት ሲናገር እንመለከታለን። ስለዚህ ይሄ በቀጥታ የሚናገረው ነገር ምንድን ነው? ዓለም እንዲድን የተደረገ ነገር ኢየሱስ ክርስቶስ እንዲሰቀል ማድረግ ነው። ዓለም እንዳይጠፋ የሆነው ኢየሱስ እንዲሰቀል በማድረግ ነው። ዓለም የሚጠፋው በምንድን ነው? ቀጥሎ ዓለም የሚጠፋው በሀጢያት እንደሆነ ሁላችንም እናቃለን። እንግዲህ ሙስሊሙም ያምናል ይሄንን ኦኬ ሰዎች የሚጠፉት በኃጢአታቸው ምክንያት ነው፣ ሙስሊሙ ራሱ ያምናል። በኋላ ላይ ያው ጀስት ሙስሊሞች ራሳቸው ደግሞ ኃጢአታቸው እንደተራራ የተከመረባቸው ሙስሊሞች ራሳቸው ደግሞ ወደ ገነት እንዲገቡ የነሱ ኃጢአት በክርስቲያኖች ላይ ይጫናል። እና ባይሁዳ ያለ ብሎ ቢናገር ማለት ነው ሀዲሳቸው በጣም ባስገራሚ ሁኔታ ሶ እንደዛ እንደሆነ ብናውቅም ትምህርታቸው ውስጥ ችግር እንዳለ ብናውቅም ግን ሰው የሚጠፋው በኑኖ ከተባለ በአንድ ነገር ስላመኑ ይህንንም የጻፉት ሰው የሚጠፋው በኃጢያቱ ነው። ሰው ዓለም እንዳይጠፋ ሰው እንዳይጠፋ እግዚአብሔር ያደረገው ነገር ልጁ ልጁ ላከው ልጁ ደግሞ ዓለም እንዳይጠፋ እሱ ሊሰቀል ይገባዋል ብሎ ኢየሱስ፣ ይህን የተናገረው ኢየሱስ ነው። አይ እሱ ያላለው ቢሆን እስካሉ እሱ ያለውን ማምጣት ግዴታቸው ነው የሚሆነው። ያላለው ቢሆን ብሎ ጣጠ የለም እሱ ያለውን ማምጣት ግዴታቸው ነው የሚሆነው። እኛ ግን ይህንን ኢየሱስ ብሏል ብለን ማስቀመጥ እንችላለን። እስካሁን ድረስ ይሄንን ተቃውሞ ኧረ ይሄን ኢየሱስ አይደለም ያለ ያለ እስካሁን ድረስ የለም። ያው ቃል በቃል ብሎታል ማለት ነው። በቃ እነዚህን ጥቅሶች አነባቸዋለሁ። አመሰግናለሁ።